ሩሲያ በዩክሬን ላይ ጦርነቱ ከተጀመረ ይህን ያክል ሚሳኤልና ድሮን በአንድ ቀን ተኩስ አታውቅም። መነሻው ደግሞ ሩሲያ የነፃነትና የድል ቀን ክብረ በዓሏን በምታከብርበት ወቅት በርካታ እንግዶች ወደ ሞስኮ ሲያመሩ የዩክሬኑ ፕሬዝደንት በግልጽ መዝለፍ፣ መተቸት ከወራሪ ጋር መቆም በሚል የውጭ አገር መሪዎችን ማጥላላታቸውን ተከትሎ ነው ተብሏል። በኋላም ዩክሬን የተኩስ አቁም ስምምነቱ ቶሎ እንዳይፈጸም ሞስኮ እግሯን እየጎተተች ነው በሚል ወደ ሩሲያ በርካታ ድሮኖችን በተለይም ደግሞ በሰማንያኛው የሩሲያ ክብረ በዓል ላይ ካስወነጨፈች ወዲህ የሩሲያ ምላሽ በስጋትም በፍርሃትም ሲጠበቅ ቆይቷል። በሳምንቱ መጨረሻ ቅዳሜ የተፈጸመው ታዲያ ከማንኛውም ወታደራዊ ተንባይ ከሚጠብቀው በላይ ነበረ። 355 ሚሳይሎችና ድሮኖች በአንድ ምሽት ዩክሬን ላይ ዘንበዋል። በርካታ ወታደራዊ መሠረተ ልማቶችና ወታደራዊ የጦር ሰፈሮች እንዳልነበሩ ነው የሆኑት። ቁጥራቸው ያልታወቁ ወታደሮችና ሰላማዊ ዜጎችም ሞትና ቁስለኛ ሆነዋል። ከዚህ በኋላ ነው በሁለቱ ሀገሮች መካከል የከረመውን ጦርነት በተኩስ አቁም ለመቋጨት እታች ላይ ሲሉ የከረሙት ፕሬዚዳንት ዶናልድ ትራምፕ በከፍተኛ ንዴት ይሄ የእብደት ጥቃት ነው ሲሉ የተደመጡት። የፕሬዚዳንት ፑቲንና የፕሬዚዳንት ትራምፕ ያልተጠበቀ መግባባትና ግንኙነት እረፍት ነስቷቸው የሰነበተው የአውሮፓ ጋዜጦች በደስታ የዶናልድ ትራምፕ ትግስት አበቃ፣ ሁለቱ መሪዎች ወደ ቀደመው ጠላትነታቸው ሊመለሱ ነው ሲሉ በስፋት ዘጋ ዘግቧል። ቢሆንም ፕሬዚዳንት ትራምፕ የዩክሬኑን ፕሬዚዳንት ቮልዲሚር ዘለንስኪንም በጠንካራ ቃላት ከመተቸት ወደኋላ አላሉም። ፕሬዚዳንት ትራምፕ እንዳሉት ፕሬዚዳንት ዘለንስኪ ካፋቸው የሚወጣው ነገር ሁሉ አደገኛ ግጭት ቀስቃሽና መልሶ ወደ ትርምስ የሚያስገባ ነው። ነገሩን ለአደራዳሪዎች ትተው ዝም ቢሉ ይሻል ነበር ብለዋቸዋል። ፕሬዚደንት ዘለንስኪ ለሰላም ሂደቱ ከማገዝ ይልቅ አውሮፓና በተለይም አሜሪካ በሩሲያ ላይ ተጨማሪ ማዕቀብና ወታደራዊ እርዳታ በማድረግ እንደ ወትረው አይነት ጫናና ተጽዕኖ ሊፈጥሩ ይገባል የሚል ቁመናቸውን የፕሬዝደንት ትራምፕ አስተዳደር የወደዱላቸው አይመስልም። የአሜሪካ መለሳለስ ለሩሲያ የልብ ልብ እየሰጠ ነው የሚለው የፕሬዝደንት ዘለንስኪ የሚዲያና የድረ ገጽ ንግግር፣ ሰውየው ካፋቸው የሚወጣው ነገር ሁሉ የሚያስማማ ሳይሆን የሚያጋጭ፣ የሚያናቁር ለሰጥቶ መቀበል ውይይትና ለሰላማዊ ንግግር ፍጹም የማይመቹ ሀገሪቷን በፊትም አሁንም ከአቅማቸው በላይ ከሆነ ተገዳዳሪ ጋር በመቅጠምና የማይሆን ፉከራ በማድረግ ሀገሪቱንና ሕዝቦቿን አስጨረሷቸው ይሏቸዋል ፕሬዚዳንት ትራምፕ ቃል በቃል ዛሬ ትራምፕም ሞስኮ ላይ ያመረረ የመሰለ አስተያየት በአውሮፓ መንደር ሰርግና ምላሽ አድርጎታል ተብሏል። ሩሲያ ግን ብሏል የቢቢሲው ዘጋቢ ስቲቭ ሮሰንበርግ፣ ሩሲያ ግን የበለጠ ከስሜታዊነት ወጥታ ዲፕሎማሲያዊ አቀራረብን የመረጠች ይመስላል ይላል። ከመጀመሪያው ፕሬዝደንሲያቸው ጀምሮ በጣም ጥሩ ግንኙነት ከፕሬዝደንት ፑቲን ጋር ነበረን ያሉት ፕሬዚዳንት ትራምፕ አሁን ግን ፑቲን የሆኑት አልገባኝም በጣም ብስጩና ስሜታዊ ሆነዋል ብለው ነበር። ይሄ ቀደም ሲል የነበረውን የመግባባት ግንኙነታቸውን መልሶ ያሻከረ መስሎ ታይቷል። የሩሲያ መንግስት ግን ትራምፕ ቀደም ሲል ጀምሮ ሰላም ለማውረድ ላደረጉት ጥረት ከፍተኛ አክብሮትና ምስጋና እንዳለው ገልጿል። በክሬምሊን አዳራሽ ለጋዜጠኞች መግለጫ የሰጡት የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ እንዳሉት አሁን የድርድር መጀመሪያ ላይ ሆነን ድርድሩ እንዲሰምር ሊጨበጥ የሚችልና እውነተኛ ከልብ የሆነ ጥረት እያደረገች ያለችውን አሜሪካ እና በተለይ ደግሞ ፕሬዚደንት ዶናልድ ትራምፕን ከልብ ማመስገን እንፈልጋለን ብለዋል። ይሄ ወቅትና ጊዜ በሁሉም ባለድርሻ አካላት ላይ ከባድ ውጥረት የፈጠረና ስሜታዊ የሚያደርግ መሆኑን እንገነዘባለን፣ ነገር ግን በዩክሬን በኩል የሚደረገው ትንኮሳና በተለይም በሀገራችን የድል በዓል ወቅት እንግዶች ወደ ሀገሪቱ እንዳይሄዱ የማዋከብና በገላጣ ቋንቋ የመሳደብ ተግባርን ሩሲያ እንደ ሀገር ሉዓላዊነት መደፈር ትቆጥረዋለች። በተመሳሳይ ደረጃም ወታደራዊ ምላሽ ሰጥታለች። ወደፊትም ይኸው ትንኮሳ ካላቆመ የበለጠ እርምጃ ትወስዳለች ብለዋል። ጉዳዩ ፕሬዝዳንት ትራምፕ ካሉት የዩክሬኑ ፕሬዝዳንት በሆነው ባልሆነው ጉዳይ የተነሱ በሚሰጡት ጋዜጣዊ መግለጫ ሀገራቸውን ጎዷት እንጂ አልጠቀሟትም ከማለታቸው ጋር ተስማምቷል። ፔስኮቭ እንዳሉት በሩሲያ የድል ክብረ በዓል ላይ የውጭ መንግስታት መሪዎች ባሉበት በከተሞቻችን ላይ በዩክሬን የተቃጣውን የድሮን ጥቃት ፕሬዝዳንት ትራምፕን ጨምሮ ሁሉም ወገን ያውቀዋል ካሉ በኋላ ፕሬዝዳንት ፑቲን እያደረጉ ያሉት አሁንም የሩሲያን ደህንነትና ጸጥታ ማስከበር፣ ክብርና ሉዓላዊነትን በማንኛውም ወጪ ማስጠበቅ ነው ብለዋል። አድምጡኝ በማንኛውም ወጪ ሲሉም ደግመዋል። በ12 የሩሲያ ግዛቶች ላይም 96 የሩሲያ ድሮኖች፣ ሩሲያ በሚሳኤል መከላከያ ጋሻዋ ሁሉንም አየር ላይ ማምከኗንም ተናግረዋል። ታዛቢዎች የሩሲያ አሜሪካንን በተመለከተ የተከተለችው ዲፕሎማሲያዊ አቅጣጫ እጅግ ብልህና አሜሪካን እንደገና እንዳታፈነግጥ የሚያደርጋት ነው ይላሉ። ተደጋጋሚና እየተባባሰና እየከበደ የመጣው ጥቃት ደግሞ አስገድዶ የዩክሬኑን አስተዳደር መሬትና ግዛትን ጨምሮ ለሰላም ሲባል እንዲደራደር ለማስገደድና ይህን አመቺ ወቅት ለመጠቀም ነው ይላሉ። በመሃሉ የአውሮፓ ህብረት የአሜሪካው ትራምፕና የሩሲያው ፑቲን ሲስማሙና ሲግባቡ እየደነበሩ ሲጋጩና ሲተቻቹ ደግሞ እየተደሰቱ በተለዋዋጭ የዘመኑ ቅጽበታዊ ፖለቲካ ስሜታቸውም እየሞቀና እየበረደ ሊቀጥል የተወሰነ ይመስላል።